ከገድለ አቡነ እስትንፋሰ ክርስቶስ። ኢትዮጵያዊ አባት አቡነ እስትንፋሰ ክርስቶስ አባቱ መላከ ምክሩ፣ እናቱ ወለት ተማርያም ይባላሉ። የተወለደበት ልዩ ቦታው ወሎ ክፍለ አገር ዳውንት ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መላከ ምክሩ የሚባል ደግ ሰው ባለቤቱም ባለቤትም ወለት ተማርያም ሁለቱም ደጋጎች እግዚአብሔር እንዳዘዛቸው በእግዚአብሔር ሕግ ጸንት የሚኖሩ መልካም ሥራም በመሥራት እንደ ዘካርያስና እንደ ኤልሳቤት እውነተኞች ነበሩ። ሁለት ደጋጎች ልጆችም አሏቸው። የተባረከ መልካም ፍሬን የሚያፈራ በመጾም በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅ ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበረ። ነቢየ እግዚአብሔር ቅዱስ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ እግዚአብሔር አምላክ በአይነ ምሕረቱ ተመለከታቸው። ልመናቸውን ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ ስምንት ቀን ተጸንሶ ታኅሳስ ዘጠኝ ቀን ተወለደ። በተወለደም እለት ተነስቶ በእግሩ ቆመ። ሶስት ጊዜ ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። ዘጠኝ ጊዜም ሕፃናትን ለሚያናግሩ ገዢ ለሚሆኑ ለአጋዕዝተ ዓለም ሥላሴና ለመቤታችን ለመስቀሉም ሰገደ። እዚያ ተሰብስበው የነበሩ ሰዎች ከሕፃኑ አንደበት የሥላሴ የሥላሴ ምስጋና ሰምተው ፈጽመው አድነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጫዋወቱ ወደ አገራቸው ገቡ። አባቱና እናቱን መጀመሪያ ስለመወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህንን ሕፃን ስለሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስልፊትና ለፍጥረት ሁሉ ለምትራራ ከሁሉ በላይ በሆነች አምላክን በወለደች በቅድስት ድንግል ማርያም ስልፊት ቁመን እንደ ለመንን ልመናችንን ሰምታ የተመረጠ ልጅ ሰጠችን ብለው አመሰገኑ። የመንጻት ወራት በተፈጸመ ጊዜ በአርባ ቀን አባትና እናቱ በጸራ ወርቅና ብር ንጉሥ ይኩና አምላክ ወዳሰራው እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በአርባ ቀን ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ተጠመቀ። አዳም በአርባ ሔዋን በሰማኒያ ቀን ወደ ገነት እንደገቡ ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋው ደሙን ተቀብሎ ወደ ቤቱ ተመለሰ። የስሙም ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስ ልቦናውን ብሩህ አድርጎለት በአምስት ዓመቱ የቅዱሳን መጻሕፍትን ቃላትን፣ ብሉያትን እና ሃዲሳታን ድርሳናትን አወቀ። ከመምህር ኪራኮስ የመጽሐፍ ትምህርትን ከነትርጓሜው በሰባት ዓመቱ ጨረሰ። በማስተዋል ሲመለከት አባቱና እናቱን ዘመዶችን የተወ ቃልን ይጠብቃል፣ መንግስተ ሰማያትን ይወርሳል ይህን ያላደረገ ሊያገለግለኝ አይችልን። የሚለውን አገኘ። ይህንን ቃል በልቦናው ይዞ የምንናውን ስርዓት ይጠብቅ ነበረ። ሰባት ጊዜ በመዓልት ሰባት ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ሲያደርስ በአብ በወልድ በመንፈስ ቅዱስ ስም ፊቱን በትምህርተ መስቀል አማትቦ ጸሎት በጀመረ ጊዜ እጆቹን ሲዘረጋ ወጥመዳቸውን ያጠመዱ አጋንንት በነፋስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተሯሯጡን ፈጥነው ይሸሻሉ። ከዚህ በኋላ ስሙ ማርቆስ ከሚባል ጳጳስ ድቁናን ተቀበለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትን ለመከራ አዘጋጅ እንዲል ሲራክ፣ ይህንን ዓለም ናቀ። ልዩ ክቡር የሚሆን የምንኩስና ልብስ ይቀበል ዘንድ በተወለደ በ14 ዓመቱ ወደ ደብረ ሐይቅ ገዳም ሄደ። ከባሕር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸለየ። ያለ መርከብ ባሕሩን ተሻግሮ ወደ ቤተ ክርስቲያን ገባ። የኢየሱስ መዋልጅ የሚሆን አበምኔቱ በመነኮሳት መጽሐፍ እንደተጻፈ ሦስት ዓመት ፈተነው። በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባሕር ውስጥ አሳን በማውጣት ያገለግል ነበረ። ከአባ ሕንጻ ደብር ድባ ከሚባል ቦታ የቅስና ስልጣን ተቀበለ። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት በማስተማር ሕሙማንንና ዓይነ ስውሮችን፣ አንካሶችን፣ በክፉ ደዌ የተያዙትን ቁጥራቸው ሰማንያ ሺ የሚሆኑትን በአንድ ቀን ፈወሳቸው። አባታችን ጸሎት ሲጸልይ ቁሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስከሚፈስ ድረስ ይሰግድ ነበረ። የስግደቱም ልክ ተቆጥሮ አይዘለቅም። መልካም ምግባሩ በጣም የተትረፈረፈ የበዛ ነውና፣ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ፣ የወርቅ መሰላል ስለ ስግደቱና ስለ ጸሎቱ፣ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁ ድረስ ተተክለው ይታያሉ። በዚያ ዘመን ከሰው ሁሉ እንደ እርሱ የጽድቅን ሥራ የሚሠራ አልተገኘም። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር ሁልጊዜ አየዋለው ምስጋናውም ዘወትር በአንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ አባታችንም ሁልጊዜ ጌታችንን በግልጽ ያያል፣ የፈለገውንም ሁሉ ዘወትር ፈጥኖ ያገኛል፣ ጌታም ከእርሱ አይርቅም ነበረ። እጹ አባታችን አርባ ማለትና አርባ ሌሊት ጾሞ አርባ ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሱ መጥቶ አስሩ ቃላተ ኦሪትና ስድስቱ ቃላት ወንጌልን በውስጣቸው የተጻፈባቸው ሁለት ጽላቶችን ሰጠው። ከዚህ በኋላ ሰውን ሁሉ እንዲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ ከነገረው በኋላ ስለ ወደድከኝ፣ ፍቃዴን ስለፈጸምክ፣ ስለ ብዙ ድካምና መከራ ለእኔ ስለተጋደልክ እኔም በአንዲት ቀን አስር ሺህ አስር ሺህ ነፍሳትን እምርልሃለሁ በሦስቱ በዓላት በተወለድኩበት፣ በተጠመቅኩበት፣ በተነሳውበት እንደዚሁ ሰባት ሺ ሰባት ሺ ነፍሳትን በቀን ሰባት ጊዜ በሌሊት ሰባት ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም ዝክርህን ያዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ለማስተማር ወደ አባቶቹ አገር ወደ አባቱ መቃብር በገባ ጊዜ እዚያው ደርሶ ቤተ ክርስቲያንን ሠራ። ዕለቱን ስንዴ ዘርቶ ወይም ተክሎ ጽድንም ወይራንም ግራንን ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሷል። ስንዴውን ለመሥዋዕት፣ ወይኑን ለቁርባን በታምራት አድርሷል። ከዕለታት በአንድ ቀን አባታችን በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ በደመና ጭኖ ከፈጣሪው ዘንድ አደረሰው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱሳኖቹ እንዲባረክ ካደረገ በኋላ መልአኩ ቅዱስ ሚካኤል አዘዘው፣ ወደ ተወለድኩባትና ወደ ኖርኩባት ቦታ አድርሰህ አሳየዋለው አለው። መልአኩም እንደታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛብሂል ወደምትባል ቦታ ደረሰው። ከዚያም ደርሶ ድንቅ ታምራትን አደረገ። ውሃም ከዓለት ላይ እያመነጨ ሕሙማንም ፈወሳቸው። በባህር ውስጥ ጠልቆ ዘወትር በሄደበት ሀገር ሁሉ ሲጸልይ የሚያርፍበትን ቦታና ስጋ የሚቀበርበትን ቦታ ግለጽልይ ብሎ በጸለይ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተልኮ መጥቶ የአባትህ አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔር አብን ወዳስተከለበት ወደ አባ ሙሴ ደብር ወደ አባትና እናት ቦታ ወደ ዳውንት የምትባል አገር ሂድ ብሎ የእረፍት ቦታውን ነገረው። ከዚያም ወደ ብዙ ገዳማት በመሄድ ቡራኬን ተቀበለ። ከአራት ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው፣ መርቀው ተለያዩ። የኢትዮጵያ ገዳማትን ተዘዋውሮ እየጎበኘ ጎጃም ደረሰ። በዚያ እያስተማረ እያጠመቀ፣ የታመሙትን እየፈወሰ፣ የዕውራን ዓይንን እያበራና ሙታንን እያስነሳ በዚያ ተቀመጠ። በባህር ውስጥ ገብቶ ዘጠኝ ዓመት ለኢትዮጵያ ጸለየ። ከዘጠኝ ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱም መጥቶ ከመነኮሳት ሁሉ ብልጭ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ የችን ይችን አገርና የኢትዮጵያን ሕዝቦች ምሬልሃ አለው። ከዚች ባህር ውጣለው። አባታችን ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ ምስራቅ ወደምትሆን ወደ ዳውንት ሂድ ብሎ ቃል ኪዳን ሰጠው። አባታችንም በ17 ዓመቱ ወደ ደብረ አስጋጅ በመሄድ ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስ ጸለየ፣ አለቀሰ። በጌታችን በኢየሱስ ክርስቶስ ስም አውግዤሻለው። ለመስፍን ኢያሱ በገባውን እንደ ቆምሽ አሁንም ቀጥ ብለሽ ቁም አላት። ፀሐይም ወደ ኋላ ተመልሳ በአቡነ እስትንፋሰ ክርስቶስ ቃል ቆመች። ደብረ አስጋጅ እንደ ገባ ፀሐይም አቡነ እስትንፋሰ ክርስቶስ ወይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። ዕድሜው 33 በሆነ ጊዜ ወደ ደብረ ድባዋ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያ ድንጋይ ፈልፍሎ ዋሻ አዘጋጀ። ሉቃሴ ሳላት ከግብፅ የመጣች የድንግል ማርያምን ስዕል አስገብቶ የዋሻውን በር ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ በስተቀር ከሌላ ሰው ጋር አይገናኝም። በዚህ ድንቅ ድንቅ ታምራትን እያደረገ 240 ሺህ ነፍሳትን ከሲኦል አወጣ። አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ጻድቃን ሰማዕታት መነኮሳት በዘጠናዘጠኙ ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ ጸሎት አባታችንን ይጸልያል። በየጸሎቱ ማሳረጊያ አቡነ ዘበ ሰማያትን ይደግማል። ይህንን ጸሎት በጸለይ ጊዜ 240 ሺህ ነፍሳትን በቀን ሰባት ጊዜ በሌሊት ሰባት ጊዜ ከሲኦል ያወጣል። ይህንን ጸሎት ኃጢአተኛ ሰው እንኳ በጸለይበት ጊዜ አንድ እልፍ ነፍሳትን ከሲኦል ያወጣል። ይቺ ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን እንደማያይ ገድሉ ይናገራል። አባታችን እጁን ዘርግቶ ዘወትር ያለማስታጎል ይጸልያል። ጌታችን ኢየሱስ ክርስቶስም ጽናቱን አይቶ ኢትዮጵያን ምሬልሃለሁ ይለዋል። የእመቤታችን የስደቷን መታሰቢያም ጾም ሳያስታጉል ከዓመት እስከ ዓመት ይጾማል። ይህንን እያደረገ ላለበት ደብር ሕግና፣ ቀኖናን ሥርዓትን አወጣ። በዚያ ዘመን መሐልም የተባለ እንዳሪዎስና መቅደኔዎስ የተወገዘ ሐሰተኛ መናፍቅ ተነሳ። የጌታ ልደት ሶስት ነው ብሎ ለኢትዮጵያ ሰዎች አስተማረ። ይህንንም ክህደት ለንጉሱ ለአፄ ኢያሱ አስተማረው። ንጉሱም በክህደቱ ጸና። ወታደሮችም ልኮ በገዳማት ያሉ ቅዱሳንን አስያዘና ሃይማኖታቸው እንዲክዱ አስገደዳቸው። ቅዱሳኖችም ሰማዕትነትን መረጡ። አባታችን አቡነ እስትንፋሰ ክርስቶስን ግን አላገኙትም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮታል። እረፍቱ በሰማዕትነት አይደለም፣ ወደፊት የሚሠራው ብዙ ሥራ አለና ያ ከሃዲም ንጉስም በአባታችን ጸሎት ንስሐ ገብቶ መንግሥተ ሰማያትን ወረሰ። አቡነ እስትንፋሰ ክርስቶስም ተሰውሮ ሊኖርበት ከነበረበት ገዳም ሰማዕታት ካረፉ በኋላ በአንድ ዓመት ተመለሰ። በሁለተኛው ዓመት ከዚህ ዓለም የሚያርፍበት ጊዜ ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን ረፍት ሰዓቱን፣ ቀኑን፣ ዕለቱን፣ ዓመቱንና ወሩን ነገረውና ወደ ላከው ወደ ፈጣሪው ተመለሰ። አባታችን አቡነ እስትንፋሰ ክርስቶስም ፈጣሪውን ለአጣን የሚሆን 19 አለው። እግዚአብሔር አምላክም አባታችን አቡነ እስትንፋሰ ክርስቶስ እንዳለው ቃል ኪዳን ገባለት። የሚያዝያ ወር በገባ በሁለተኛው ቀን አባታችን አቡነ እስትንፋሰ ክርስቶስ ታመመ። የዕረፍቱ ቀን ደርሷልና ብዙ ባሕታውያን ስውራን መነኮሳት ወደ እርሱ መጡ። በእርሱ ላይ ያለውን የእግዚአብሔር ጸጋ አይተው ቅዱሳን አደነቁ። በፊቱ ላይ ያለውን ብርሃን አይተው ተገረሙ። የራሱ ፀጉር እንደ በረዶ ነጭ ነበረ። በዛ ጊዜ 89 ዓመቱ ነበረ። ዳግመኛም አባታችን አገልጋዊ የሆነውን ጻድቁ ልብሰ ክርስቶስን ጠርቶ ከእርሱ በኋላ የሚሆነውን በመጨረሻውም ዘመን የገድሉ መጽሐፍ እንደሚጻፍ ይህም ገድል ለልጅ ልጅ ለዘላለም መታሰቢያ እንደሚሆን ነገረው። ወንድሞቹን እንዲጠራም አዘዘው። በተሰበሰሙ ጊዜ ከዛሬ ጀምሮ በሥጋ አታዩኝም፣ ከመንግስተ ሰማያት በስተቀር አንገናኝም አላቸውና በመስቀል አመላክቶ በዛያሽ ቦታ ላይ ቅበሩኝ፣ በላይ ቤተ ክርስቲያንን ሥሩ የመናፍቃንን ትምህርት አትቀበሉ፣ ሃይማኖታችሁን ጠብቁ፣ የእመቤታችንን አማላጅነት መስክሩ ብሎ ነገራቸው። ያን ጊዜ ቅዳሜ ማታ ለእሁድ አጥቢያ ነበረ። እንደ ነጋሪት ያለ ቃልና እንደ ነጋሪት ያለ ድምፅ ከሰማይ ተሰማ። በታላቅ ግርማ አብ ወወልድ ወመንፈስ ቅዱስ በአንድነት በሦስትነት እየተመሰገኑ መጡ። ጌታችን ለብፁዕ አባታችን ቃል ኪዳን ገባለት። ዝክርን ያዘከሩ መታሰቢያን ያደረጉ እስከ 17 ትውልድ እምርልሃለሁ ይህን የገድልህን መጽሐፍ በቤቱ ያስቀመጠ የተለያዩ በሽታዎች፣ ችግር፣ ረሃብ፣ የሰው ሞት፣ የእንስሳት ሞት ከቤቱ የእህል በረከት አይታጣም። ይህንን ቃል ኪዳን ከሰጠው በኋላ ጌታችን መልሶ የፈለግከውን ጠይቀኝ አለው። አቡነ እስትንፋሰ ክርስቶስን ፈጣሪ ሆይ ይህን የሰጠኝ ቃል ኪዳን በስራ አይደለም በቸርነት ነው፣ ስምህ ፈጽሞ የተመሰገነ ይሁን። ዝክሬን ያዘከረ መታሰቢያን ያደረገ የገድሌን መጽሐፍ የጻፈውን እስከ ስንት ትውልድ ትምርልኛለህ? አለ። ጌታችንም እስከ 25 ትውልድ ድረስ ምሬልሃለሁ ብሎ ዳግመኛ ቃልኪዳን ገባለት። አባታችንም ይህንን ቃል ኪዳን ከተቀበለ በኋላ ልጆቹ መነኮሳቱን አረጋጋቸው። በቀና በራሱ ስልጣንና በሐዋርያት ስልጣን እግዚአብሔር ይፍታላቸው። ልጆቼ አትደንግጡ፣ አትፍሩ፣ ፈጽማችሁ ተደሰቱ። ታላቅ ተስፋ በሰማይ አለና ከእኔ ቦታ ወዲያና ወዲህ ፈጽማችሁ አትዛወሩ፣ እስከ ዘመናችሁ ፍጻሜ ጸንታችሁ ተቀመጡ ካላቸው በኋላ ሚያዝያ 9 ቀን በእግዚአብሔር ፍቃድ በሰላም አረፈ። ባመላከተው ቦታ መነኮሳቱ ቀበሩት። ያን ጊዜ መፍራት ንጹፁታ ታለቅሶ ሆነ። የእርሱ ሥጋ መሬት በተቀበለች ጊዜ ተንቀጠቀጠች። የአባታችን አቡነ ስትንፋሰ ክርስቶስ ገድል ከምሉ በክፍሉ ከብዙ በጥቂቱ ተፈጸመ። ምንጭ ገድለ አቡነ ስትንፋሰ ክርስቶስ ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ መስቀሉ ክቡር።